ሰላም እንዴት ናችሁ የማህሌት ቤተሰቦች? እኔ የማህሌት እናት አዲስ ነኝ። ያው ተመለሺ ወደ ልጅሽ ባላችሁት መሰረት ተመልሻለሁ፣ ይቅርታም ልጠይቃት ይኸው ከፊቷ ቆም ያለው እሷ ብቻ ሳትሆን እናንተም ይቅርታ ይቅርታ እንድታደርጉልኝ እማጸናለሁ። በመጀመሪያ ለልጄ ማለት የምፈልገው እንግዲህ አብረን በኖርንበት እድሜ ውስጥ ያሳለፍነውን ነገር ታውቃለች እንዳላዘነችብኝ ለምን አብረን እንተዋወቃለን። አብረን ስለኖርን ስለምንተዋወቅ እንዳላዘነችብኝ ተስፋ አደርጋለሁ። ካዘነችብኝም ደግሞ ይሄው በእናንተ ፊት ለፊት ባሳቀኳት ወንበር ላይ ልክሳት፣ ላስቃት ይሄው ፊቷ አቆም ያለው እማ ራቃልገባ የምፈልገው ነገር ሁለተኛ በስተት በስተት በስተት የማይደግመው ነገር ነው። ይኸው ፊታችሁ ይቅርታ ጠይቂያለሁ። በደም ሲ አበባ ሰጥቻለሁ። አበባ ተሰጥቷት አያውቅም፣ ይኸው የመጀመሪያ ነው። ከዚህ በኋላ በጣም ብዙ አበባ እሰጣታለሁ። ብዙ አበባ ደግሞ ብዙ ሰዎች ይሰጧታል። ብዙ አክስቶች፣ ብዙ አጎቶች፣ ብዙ ቤተሰቦች አግኝታለች እና ከዚህ በኋላ በቃ እንደ አበባ እሆናለሁ የምትኖረው ለምሳ ልጅ የሚል ኬክ አሰርችላታለሁ። የምትወደው ኬክ እና አበባ ነው። እንግዲህ ለልጅ ከዚህ የበለጠ ነገር የለም እኩል በቃ በደምብ ታይቷል። ለብቶ ገብቼ የለም ሁሉም ተላልፏል። ስለዚህ ነው ያለው በደንብ ምረጭ አስመርጥሻለሁ። ያለው እንደገኛ ያደርጉን ምረጭ ይህን በረኪና ፊትሽ ጠጥቼ ከምሞት እና ከሚሄድ የትኛው ትመጣለች አልመለስም። ከዚህ በኋላ ከዚህ ቤት ስወጣ ልጅ እንዳለኝ እረስቸኝ፣ ለአእምሮዬ እረስቸኝ የምላመት አስራ አንድ አመት ስንት ወር ብቻ፣ እንዴት ነው? ስንት ጊዜ ከራሴ ጋር እየታገልኩ ስንት የራሴን ላጠፋ፣ ስንት ጊዜ ታገኘ እዚህ ላይ ሁለት ምናምን አለ ግን መግዛት ቻልከም ችግር ለራሴ አንድ ቀን ምድር ያላቀ ለእኔም አንድ ቀን የኖረ ሰው የለም። ስለዚህ በትክክል አስቢበት። ለአንቺም የተሻለ ነው የሚሆነ። ሁልጊዜ እንደዚህ እየተሳጠርኩ ከምትኖሪ በቃ እንዲህ ቁርጡን ያወቅ ነው። እኔ ከአንቺ ባነሰ እድሜ ነው ለሰው የተሰጠው። ከስምንት ዓመቴ ነው ለሰው የተሰራው። ከስምንት ዓመቴም ከበላውበት ያልበላውበት ጊዜ እየበለጠ ነው። አሁን ከሳቅሁበት ያልሳቅሁበት እድለኛ አስራ አንድ ዓመት እኔ አፈር አፈር ድሜ እንደባባ አፈር ልላት እንጂ አንቺ ይኖርሻል። አሁን ወይስ ልሂድ ወይስ ይህንኑ በረኪና አሁኑኑ ፊትሽ ከፍቼ ጠጥቼው እዚሁ ልገላገልልሽ ሰዎች ወይም እንደምታውቂው ለመጨረሻ ጊዜ ትልልቅ ሰዎች ነው ይዘውሉ፣ ግን እኛን ማንም ሊረዳ የተፈጠረ ሰው የለም። እኔንም የሚወደኝ አካል የለም። አንቺንም የሚወደኝ አካል የለም። አንቺንም እግዚአብሔር አይወደሽም፣ እኔንም እግዚአብሔር አይወደኝም። እኛ ዝም ብለን ዝም ብለን ፈጣሪ የለም። እኔና አንቺ ፈጣሪ የለም። እግዚአብሔር የሚባል ነገር የለም ሲጀመር ማለት ያቃሉ እግዚአብሔር ቢኖር ኖሮ በዚህ ልክ በዚህ ልክ እንደዚህ ባልሆንኩ ነበር። በዚህ ልክ ባልተሰበርኩ፣ በዚህ ልክ ባልወደኩ ነበር። በዚህ ልክ ይህን ሁሉ ዓመት እንደዚህ ሲሆን አንድ ድጋፍ ባላጣሁ ነበር። እኔ ያለአባት አድጌ ያለአባት አንቺ ያለአባት ባልሰጠኝ ነበር እግዚአብሔር ቢኖር ኖሮ። እግዚአብሔር የለም። እሱ በሰው ቁስል የሚደሰት ነው። በሰው ህመም የሚደሰት ነው። በሰው እንኳ የሚጣጠብ ነው። እኛ ያለን አምላክ ይሄ ነው። በዚህ ለቅሶ የሚስቅ ነው ያለው። በእኔ ህመም የሚስቅ ነው ያለው። በእኔ መጎዳት የሚስቅ ነው ያለው። እኔን እየሰበረ መዝናናት የሚወድ አምላክ አውሬ አውሬ አባት ከሆኑ ልጄ ከእናንተ ነው። ደግሞ አውሬ አባት ሁሌ ባሎ ነበር ይህን ሁሉ አመት ብቻዬን እንደዚህ ባሎ ሱ ነበር ህይወቴ ውስጥ ሰዎች ሁሉ እንደዚህ ከንቱ እንደሆንኩ ባልነበሩኝ ነበረ እንዲህ ዋጋ ቢስ ሴት እንደሆንኩ ባላደረጉኝ ነበረ። እነሱ ሀሴን መላው ባልተሰቱት ነበር። ይህምበ አሁን ፊትሽ ከፍቼ ለጠጣሁ ወይስ ለሄድ በቃ እየጠየኩሽ ነው፣ ምረጭ። እኔ ሁሉሽ ነገር ጠዋት ከሁለት አንዱ መጨረሻ ነው የምታይኝ፣ ፊትዬ መጨረሻ ነው። እኔ የምማይሽ የመጨረሻ ነው። ተናገሪ፣ ማለት ጊዜ የለኝም ተናገሪ።

ሰላም ሰላም፣ ክርስቶስ ዚብ ዛላችሁ ውድና የተከበራችሁ የናተ ተብ ተከታታዮች እንዴት ናችሁ? ልኝ ባላችሁበት የእግዚአብሔር ሰላሙ ፈቅሮ ዘዘት ይበልልኝ። እንዴት ናቸው? አዲስ ለመጣችሁ እንኳን ሰላም መጣችሁ፣ ለነበራችሁ እንኳን ሰላም ቆያችሁ እያልኩኝ ዛሬ በአዲስ ቪዲዮ መጥቻለሁ። እንግዲህ በዚህ አንድ ሁለት ቀን እየተዘዋወረ በነበረው ላይ የራሴን ሐሳብ የራሴን ምልከታ ሐሳብ ልሰጥ ይዤ መጥቻለሁ። ምክንያቱም በጣም ነው። ከሁሉም ነገር ደግሞ ከሁሉም ነገር ደግሞ ልቦና የሰበረው ነገር ቢኖር እግዚአብሔር የለም እግዚአብሔር በእኚህ እኔ እንደዚህ አይደርገኝም እንደዚህ ቢሆን እግዚአብሔር ቢኖር እንደዚህ አይሆንም ነበር እንደዚህ ችግር አይደርሰብኝም ነበር የሚለውን ሀሳብ ላይ ሁለተኛ ነገር ደግሞ ህጻናት ማንኛውም ነገር ህጻናት ፈተና ሊደርስብን ይችላል። ያው የአበሻ ነገር የሀገራችን ነገር የታወቀ ነው። አዲስ ነገር አይደለም። እኛ ላይ ፈተና ሲደርስ እናቶች፣ አባቶቻችን እንዴት በመከራ እንደሚያሳድጉን የታወቀ ነገር ነው። የቀን ስራ ሰርተው፣ እንጀራ ጋግረው፣ አረቄ ጥደው፣ የተለያዩ ነገር ሰው ቤት ልብስ አጥበው፣ አሻራ ቆልተው፣ የተለያዩ ነገሮች ላይፍ አሳልፈው የእኛን ያሳድጉን ማል እና አይ እንዴ እንደዚህ አድርጌ ያሳድግ ያለው እና የኔን ገፈት አንተ ቅመስ ማለት በጣም ከባድ ነው። ከሁሉም ነገር ደግሞ የህሊና ይሄ የእሱ ህሌና የልጅቷ ህሌና መቼም ቢሆን ለማይመለስ ነገርም አሁን እናትየው መጀመሪያ ይቅርታ ያስገባውላቸው ምንድን ነው መጀመሪያ ላይ ምን ብላ እንደነበረ እና በይቅርታ ስለተመለሰች ደስ ብሎኝ፣ ይቅርታ ስለ ልጅቷ ይቅርታን ስላስተመረቻት በጣም ደስ ብሎኛል። ቢሆን ግን የሰራችው ነገር ያደረገችው ነገር እናትየው የተናገረችው ነገር መቼም የሚመለስ ነገር አይደለም። ምንድን ነው ዋነኛው ነገር መጀመሪያ እንደተናገረኩት እግዚአብሔር አምላክ እግዚአብሔር አምላክ ላይ መዘበት አይረዳኝም አያገዘኝም ከኔ ጋር የለም ማለት ተስፋዊ መቁረጥ ህጻናት ላይ ማስፈር ጭንቅላታቸው ላይ ማስፈር መናገር። እግዚአብሔር አምላክ ባይኖር እኮ ይሄ እስትንፋሳችን ራሱ እኮ የለም። የእስትንፋሳችን እግዚአብሔር ስላለ ነው አይደል? እስትንፋሳችን የሚኖረው በመቃጠልም ደግሞ እሷን እኮ ሰው አድርጎ አጥንት አድርጎ ጸጉሯን ሰክቶ አጥንት ሳይቀር ጥፍር ሳይቀር ምኑ ሳይቀር አሁን አሞልቶ የሰጣት እኮ እግዚአብሔር ስላለ ነው። እግዚአብሔር አምላክ ባይኖር እኮ ልክ የወር አበባ የወር ግዳጇ እንደነበረ በዛ ውሃ ሆነው በቀረ ነበረ ማለት። እግዚአብሔር አምላክ የሚያሳየው እግዚአብሔር አምላክ መኖሩ የሚያሳየው እንደ ቢያንስ አልኖርኮ እንኳን ብትል ማለት ትንፋስ የለኝ እንኳን ብትል እግዚአብሔር አምላክ ይቀርበለኝ ነስ ሞቶ ሰባት ቢያንስ አጥንት ሰክቶ ጸጉሯን አብቅሎ ጥፍር አብቅሎ እስከዚህ ሰዓት ስላደረሰት እግዚአብሔር አምላክ ራሱ ማመስገን ነበረባት እናትየው ማለት ነው። ግን አለመታደል ሆኖ አንዳንድ ሰው ምንድን ነው የሚባል ነገር አለ ካለን ነገር የበለጠ የሌለ ነገር እየቆጠረን እግዚአብሔር አምላክ እናማረራለን ማለት፣ ይሄ ትልቅ ውድቀት ነው፣ ትልቅ የህሊና ግሽበት ነው። ምክንያቱም አንድ ሰው እግዚአብሔር አምላክ መኖሩን አለመኖሩ ማወቅ ያለበት በሕይወታችን በወጣታችን፣ በመግባታችን ራሱ እግዚአብሔር አምላክ መኖሩን አለመኖሩን ማወቅ እንችላለን ማለት ነው። እንዴ ይሄ ኤቲክስት ምንድን ነው የሚባለው? ይሄ በነጮቹ የሚባለው በቃ እግዚአብሔር አምላክ የለም በራሴ ነው ሌላ የምራመደው ራሴ እየበላው እየጠጣው ነው ምናም የሚባሉ ነገሮች አሉ። አሁን እቺ እናትየው የጸጉራን ኮንሰ የጸጉር አናቷ ላይ ያለ ጸጉር ማለት ነው። ስንት ቁጥር ነው ቢባል ስንት ቁጥር ነው ቢባል አታውቅም። እግዚአብሔር አምላክ ግን የጸጉራችን ቁጥር ራሱ ሳይጎላው ሳይቀር የጸጉራችን ቁጥር ራሱ ያውቃል ማለት ነው። አየህ ምን አክል እግዚአብሔር አምላክ ለኛ እንዴት እንደሚጨነቅልን ለኛ ምን አክል እንደሞተልን ለኛ ምን አክል መስዋዕት እንደከፈለልን እንዴት እንደሚያኖር እንዴት እንደሚጨነቅ፣ እንዴ አረ ቢያንስ እንኳን ተፈጥሮ አያስተምረንም እንዴ? በፈጣሪ እግዚአብሔር አምላክ መኖርና አለመኖር ማወቅ ቢቻለው ሆነ ማውቅ ብቻ ለውቁ ቢያንስ ተፈጥሮው እኮ አያስተምረን እንኳን እንኳን ከሌለን ማን ሲመሸና ሲነጋ የሚያፈራርቀው ሆነ አምላክ እንኳን ራሱ እኮ ማየት እኮ ይቻላል እኮ እንዴ አረ አንዳንድ ጊዜ የምንናገረው ነገር እናስተውል እንጂ። የሰውን ኢንቴንሽን ለማድረግ ለማግኘት ሊሆን ይችላል። ፎሎ ለመሰብሰብ ላይክ ለመሰብሰብ ሊሆን ይችላል። አንዳንድ ሰዎች እንደዚህ አይነት ሊያደርጉ ይችላል፣ ግን በእግዚአብሔር አምላክ ግን ቀልድ፣ እንደዚህ አይነት ቀልድ፣ እንደዚህ አይነት ሰፈጣ፣ እንደዚህ አይነት ንግግር፣ እሱም በልጅ ፊት እግዚአብሔር አምላክ ከተመሰከ፣ ልጅቷ እኮ አድጋለች እኮ ምንም የጎደላት ነገር የለም። ከአሁን በኋላ ቢያንስ ብንም ብታስቸግርሽ ከዚህ በፊት ካስቸገረችው በላይ አታስቸግርሽም፣ አድጋለች። 11 ዓመቷ ነው። ቢያንስ አራት ዓመት ነው አምስት ዓመት ነው። በቃ ማክሲም ብታስቸግርሽ፣ አሁን ሌና አውቃለች። በእሷ እድሜ ያሉትን እንኳን የቤት ሰራተኛ ሆነ ከገጠር መጣው እኮ አዲስ አበባ የቤት ሰራተኛ ሆነ እኮ ልጅ ሞግዚትነት ይቀጥራሉ፣ በማንኛውም ቦታ በጽዳት ይቀጥራሉ፣ በቃ በማጠብ ይቀጥራሉ እኮ እሷም እኮ የህፃናት ብዝበዛ ጉልበት ስላለ ነው እንጂ የለም ብንል እኮ ራሱ እኮ ብትቀጥር እኮ ከአንቺም ከራሷ አልፎ ለአንቺም እኮ ማስተዳደር ትችላለች ግን ልጅቷ አሁን ቤተሰብ የምታስተዳድርበት ሰዓት ስላልሆነ ነው። ራሷ መቻል ስላለባት ነው። ከአቅማ በላይ ስለሆነ ነው። ደግሞ ልጆች እኛ ፈልገን እስከመጠናቸው ድረስ ግዴታችን ነው። ለእሷ ብለሽ እኮ አይደለም ልጅ የምታሳደጊያት የምትዋጪው ግዴታሽ ስለሆነ ነው ማለት። ማንም ሰው በተፈጥሮ ልጅ ወልዶ ሲያመጣ ግዴታ ሆነው እንጂ የሚወጣው እያለው ለልጁ ብሎ አይደለም የሚለፋው፣ ለልጁ ብሎ አይደለም ጫማ የሚገዛው፣ ለልጁ ብሎ አይደለም እንኩሊ ነው የሚሸከመው፣ ለልጁ ብሎ አይደለም አሻሮ የሚቆላው ግዴታ ስላለበት ነው። በቃ እኛ ግዴታችን ነው። እነሱም መብታቸውን ማወቅ አለባቸው። ልጆችም ደግሞ መብትና ግዴታቸው ማሳወቅ አለባት። ወላጅ ደግሞ የራሱን ግዴታ መብት ስለሆነ ነው የልጁ ኃላፊነት ተወጥቶ እየሰራ ያለማል፣ እንጂ ቆረጠኝ ፈረጠኝ፣ እናቴ እንደዚህ ደርሶብኝ ነበር አባቴ፣ አባትሽ እንደዚህ አድርጎኝ ነበር፣ እንደዚህ ደርሶብኝ ነበር፣ እኔ ሳልፈልግሽን የመጣሁት እንደዚህ፣ እኔ ያለ አባትን ያሳደግኩሽ እንደዚህ ደርሶብኝ በቃ፣ የራሳችን ባክግራውንዳችን ለልጆች መንጋ ራሱ ማለት አሁን እቺ አሁን እቺ ልጅ ስታደግ ምንድን ነው የሚሰማት አስቡት ማን? ምን አይነት ሕሊና ውስጥ እንደተቀረጸ ምን አይነት ማሰብ እንድትችል እንዴ በዚ መሰላ ሲስም ከሁሉም ነገር ደግሞ ደግሞ ከፈጣሪ ጋር ምንትን ማለት ማለያየት ሰው ኮ ዋሽቶ እኮ ሰውን ከሰው ጋር ያስታርቃል። እኛ እግዜራ አምላክ ኮ ቤተክርስቲያን ሂዱ ልጆቻቸውን ቤተክርስቲያን ሄዶ ሰንበት ትምህርት የተማረ እንደዚ አድርጎ ነገር እንኳን በአንድ ለ በኑሯችን እንኳን እግዚአብሔር መኖሩን አለመኖሩን አናስረዳ። በፈጣሪ እንዴት ሰው ከእግዚአብሔር ጋር እንዴት ከልጅ እሱም ለልጅ ማለት ነው እንዴት እንደዚህ ዓይነት ነገር እርፈጥ ቃል ይናገራል ሰው። ይሄ ሁሉ እኮ ምንድን ነው የሚለው ቃል ወይ የእግዚአብሔር ቃል የአፍን ፍሬ ተበላለ ነው የሚለው። የተመኘ ነው ማግኘታችን የትም አይቀርም። ምንም ቢሆን የአፍን ፍሬ የአፋችን ፍሬ ማለት ደግሞ ለልጆች እንደዚህ ነገር መናገር በጣም ኃጢአት ነው የሚሆን። እግዚአብሔር አምላክ ብቻ ይቅር ይበልሽ እናታችን መሆነት። በጣም ይገርማል፣ በጣም ያሳዝናል። በጣም ልቡን የሰበረው ነገር ደግሞ የሚሆን ከእግዚአብሔር ላይ የተነጋገረችው ከእግዚአብሔር ላይ እንደዚህ አድርገኝም እንደዚህ አይሆንም ነበር እንደዚህ አድርገኝም ነበር ያለችው ነገር በጣም አይምሮ ይነክቶታል ማለት በጣም በጣም እንዴ አስመሰላሴ። እንዴት ሰው እንዴት ሰው እንደዚህ ይዘቅጣል? እንዴት እንደዚህ ይወርዳል? በጣም የሚከብድ ነገር እኮ፣ በጣም ከባድ ነገር ነው በእውነት። ልጆቻችንም በተቻላቸው አቅም አው ባግራውንድ ላይ የሆነ ችግር ሊኖር ይችላል፣ አይታወቅም። ቢሆንም ግን እስከ ልጆች እንደዚህ እስከ ማድረስ ድረስ ልጆቻችን ላይ አእምሯቸው እስኪቀረ ድረስ በቃ ቴንሽን እስኪይዛቸው ድረስ እስኪንቀጠቀጡ ድረስ ስለ እግዚአብሔር መጥፎ ነገር ሀይለቀን መናገር እግዚአብሔር ረስቶኛል፣ እግዚአብሔር የለም፣ በእኔ ኃጢአት፣ በእኔ በደል፣ በእኔ ስራ፣ በእኔ መቸገር፣ በእኔ መጦት የሚደሰት አምላክ ነው ያለኝ ማለት በጣም ኃጢአት ነው። ፍጥረቱን እኮ የማይረሳ አምላክ ነው። እኛ ያለን ማን ቢረሳማ አእዋፎትን ምራሱ ቤታቸው ሰርተው ወቅቱን እያፈራረቀ አይመግባቸውም ነበር። እኛ ግን አምሳሉ ፈጥሮን እጅዘጋ እጅ ሰጥቶሆን፣ እግር ሰጥቶሆን፣ ጤና ሰጥቶሆን እዛው ላይ እናማረራለን። እዛው ላይ እኛ ጎደለን እኮ እግዜር አምላክ የሰራልን ነገር እኮ ፈርፍቶ ብቻ አላጎረሰንም እንጂ እኮ ያልሰራን ነገር ምን አለ? ከዚህ በላይ ምን ይሄዳል? ምን ያድርግ? ከዚህ በላይ ምን ይስራ እንዴ ረ! አንዳንድ ጊዜ እኮ በስነሰላሴም፣ አንዳንድ ጊዜ እኮ ማሰብ የሚባል ነገር እኮ አለ። አጭንቅላት የሚባል ነገር እኮ አለ። ምን ሆነን ነው ይሄን አክል እስከዚህ ድረስ የደረስነው? ምን ሆነን ነው? በጣም ያሳዝናል። በእውነት በጣም ነው ያዘንኩት። እንደዚህ አይነት እናቶች ደግሞ በኢትዮጵያ መኖራቸው ደግሞ በጣም ነው የሚያሳዝነው። ስንት ችግሩን አይቶ ስንት ፈተናውን አይቶ ያሳድጋል። ለቤተክርስቲያን አሳልፎ ለአስራት አድርጎ ይሰጣል። አንዳንድ እናት ደግሞ ከእግዚአብሔር አምላክ የምታረቅ እቅም አለች ማለት እንደዚህ እንደዚህ ይያለች እግዚአብሔር አምላክ ከሰጣትን ትታ ያልሰጣትን ነገር እየቆጠረች መዋል በደል ሐጢአትን ንሳ ከመግባት ይልቅ በዛ ላይ ነገር ላይ እንደ ጽድቅ አድርጎ ተቆጥሮ እዛ ላይ መገዳደር ያደር መዋል። እግዚአብሔር አምላክ ብቻ ይቀረበን፣ እግዚአብሔር አምላክ ይማረን። በእውነት ይሄ መታመም ነው። መታመም ደግሞ ሲባል ዝም ብሎ መታመም አደለም። ይሄ ነገር እግዚአብሔር አምላክ ይማርህ የማይባል በሽታ ነው። ሰው የታመመ ሰው ሆስፒታል ይወስዳል፣ እግዚአብሔር አምላክ ይማርህ ይባላል፣ ጎረቤት መቶ ይጠይቃል ዘመድ አዝማን በስልክ እንኳ ይጠይቃል። እንደ ዘነት በሽታ ግን ሰውም አይታወቅም። የዲያብሎስ ግብር፣ የዲያብሎስ ፈረስ፣ የዲያብሎስ ግብረአበር ሆኖ ነው የሚኖረው ማለት በእውነት እግዚአብሔር አምላክ ውሳጣዊ ዓይናችን ያብራልን። እግዚአብሔር አምላክ ውሳጣዊ ዓይናችን ሲያበራ ነው ሌላውን ነገር ማየት ምንችለው ማለት። የራሳችን ጉድፍ ትተን የሰውን ነገር ራሱ ያሳስበናል ማለት በሰራነው ኃጢአት በሰራነው በደል ላይ ንሳ መግባት መቅረብ ወደ ጊዜ መቅረብ ትተን ገና ከችግር ላይ ችግር መደረማል እንዴ ኧረ አንዳንድ ጊዜ እኮ ና አስተውሎ ፈጣሪ ምን ሆነ እየሆንና በተለይ ደግሞ እኔ በጣም የተሰማኝ ደግሞ ለልጅ መሆኑ ነው እየተሰማኝ። ሰው ብቻውን ቢሆን እኮ ለአዋቂ ሰው ከአዋቂ ሰው ቢሆን እኮ አዎ፣ ችግር ደርሶባት ነው ያለችበት ባክግራውንድ ነው ተብሎ እኮ የሆነ መጽናትን ነገር የሆነ ነገር እኮ ይነገራል። በልጅ ፊት እሱም በአስራ አንድ አመት

በዚህ አቅሟ ይህን ሁሉ ፈተና መሸከም ይህ ሁሉ ነገር በአይምሮ እስኪቀረጥ ድረስ ልክ እንደ ውሃ ሙሊት ሰውን መሙላት ልጅን በመጥፎ ነገር መሙላት በተስፋ መቁረጥ መሙላት እግዚአብሔር ያለም በማለት መሙላት ያላጣነው ነገር ትተን ያጣነው ነገር ያላጣነው ነገር ትተን ያጣነው ነገር እየቆጠርን በትንሹ ነገር ከማመስገን ይልቅ በትልቅ ነገር እያማረርን እየቆጠርን እያማረርን ጤና ሰጥቶን እጅ ሰጥቶን አካለ ሙሉ አድርጎን ልጅ ሰጥቶን አሁን ይህች ልጅ ብትታመም አካለ ጎዶ ብልትሆን መንቀሳቀስ ባትችል ምን ይውጥሽ ነበር? በእውነት ምን ይውጥሽ ነበር? ምን አይነት ጉድጓድ ነበር የምትገቢበት የነበረው? አንዳንድ ጊዜ ተመስገን እንበል እስኪ። ምስጋና እኮ ለባህሪ የሆነ አምላክ ነው እሱ። እኛ አመሰገናው አላመሰገናውም፣ የሚጎልበት ነገር የለም። አንዳንድ ጊዜ ግን እኛ ራሱ ተመስገን ስንል ያለ ነገር የሌለ ነገር ነው የሚጨምርልን በበረከት ላይ በረከት እናገኛለን፣ በሰላም ላይ ሰላም እናገኛለን፣ በፍቅር ላይ ፍቅር እናገኛለን። የማናገኘው ነገር የለም በማመስገን የሚታጣ ነገር የለም። ማማረር ግን በጣም ችግር ይፈጥራል፣ ያለንም በረከታችን ይነጥቀናል። ማማረርማ እሱም ደግሞ እግዜርን ማማረር በጣም ከባድ ነው። በተለይ ደግሞ ልጆች ልጆች ፈልገን እስከመጠናቸው ድረስ ማንኛው ነገር ላይ ፈተናቸውን እኛ የወጣነው ውጣ ውረድ ልጆቻችን ላይ እንዲደርስብን መናገር የለብን። በቃ የኛው አልፏል ወራዴ እንደ ታሪክ አልፏል። የአምና ክረምት ዘንድሮ ይመለሳል እንዴ? በቃ እንደ አምና አድርገን እኛ ከተማርንበት ተማርንበት ትምህርት አድርገን እንውሰደው። ልጆች ግን ምንም አይጠቅማቸው። የእኛ ውጣ ውረድ እኛ ተደፍረን ልንወርድ እንችላለን በተለያየ ሁኔታ ወይም ምንድን አርግዘን ባሎቻችን ጥለው ሊጠፉ ይችላሉ። እኛ ፈተና የወረደብን መዓት የወረደብን ውጣ ውረድ የደረሰብንም ፈተና ልጆቻችን እንኩ ቅመሱ ብለን ምን ገፈት ቀማሽ ማድረግ የለብን በጭራሽ መዓት ነው። ምክንያቱም እነሱ የራሳቸው ሕይወት አላቸው የራሳቸው የሚመጣ እግዚአብሔር አምላክ የሚመራቸው መንገድ ይመራቸዋል እና እንደዚህ ማድረግ የለብን ሕጻናት በተቻለን አቅም ቢያንስ ቢያንስ መልካም ነገር ማስተማር አለብን እንጂ ተስፋ መቁረጥ ነገር በልጆቻችን በልጅነታቸው እናስተምር ከሆነ መቼም ቢሆን አይመለሱም። መቼ ማን ብናስተምራቸው በይቅርታ አሁን ይሄ ይቅርታ መጠየቁ ትልቅ ነገር ነው፣ አደንቀዋለሁ። ይቅርታ ልጅ ማስተማር ትልቅ ነገር ነው። ግን ከዚህ በፊት ኮረዲ ቁ ማርሽ ኮ ተቀይሯል እኮ ረዲ ውሃ ሙሌቱ መጀመሪያ በመጥፎ ነገር ተሞልቷል። ማን በመጥፎ ነገር ስለተሞል ያ ነገር መጥፎ ነገር እስኪወጣ ድረስ ደግሞ ብዙ ኤነርጂ ይጠይቃል፣ ብዙ ብዙ እውቀት ይጠይቃል፣ ብዙ ሜንታሊቲ ይጠይቃል። ማን ያ ሜንታሊቲ የሚቀይረው በትምህርት በመንፈሳዊ ሕይወት ነው። በይቅርታ ብቻ አይደለም። ብዙ ነገር ያስፈልገታለች ኛ ኢሞሽናሉ ውስጧ በጣም ተጎድቷል ማለት ይች ልጅ ማለት፣ ምክንያቱም ሳምታ ያደገችው ነገር መጥፎ ነገር ስለሆነ በደግና መጠጣ ተስፋ መቁረጥ እግዚአብሔር የለም ማለትን ቤተሰቦቿን፣ እናት አባቶቿን፣ ያለ አባት ማሳደጋቸውን፣ ያለ እናት ማደጓን፣ ያለ አባት ማደጓን፣ ብዙ ፈተና መድረሷን እናቷ ብዙ ውጣ ውረድ እንዳየች ነው ተሞልታ ያደገችው ማለት አስቡት። ይህ ነገር ደግሞ መመለስ የሚቻለው በጣም ከባድ ነው። ቢሆንም ለወጣ ነገር የገባ አየር ለማስወጣት ብዙ ኃይል ይጠይቅ ይችላል። በተለይ ደግሞ በልጆች አይምሮ ላይ የተቀረጸ ነገር በጣም ከባድ ነው እና እናስተውል። ልጆቻችን እንዲማርር እንዲገነዘቡ ምንፈልግ ከሆነ ደግሞ በመልካም ነገር በሚረዱበት መጠን አቅማቸው በሚፈቅድ መጠን ማስረዳት ነው። መረዳትም እንዲጠናቀቁ ማድረግን ካለብን እንጂ የራሳችን ችግር ራሱ ሁሉም ከስከበ መዘርዘሩ ለልጆች ጥሩ አይደለም ባይ እኔ በራሴ ማን። ምክንያቱም ልጆች አይምሯቸው፣ ምንም ነገር ስለሌለ ንጹህ ስለሆነ ምንም ነገር በአይምሯቸው ስለሌለ ያ ነገር ደግሞ ሴፍ ተደርጎ ይቀመጣል። ማን ሁሉም ነገር በቃ በተረዱበት መንገድ ነው፣ አሁን በተረዱበት መንገድ ነው የሚጓዙት ማለ ይሰረዘ እና ልጆቻችን ካሳደግና አይቀር ከገነባናቸው አይቀር ከመጣናቸው አይቀር ምንም ፈተናዎች ቢደርሱን እኛ ችለን ተቋቁመን ካሳደግናቸው አይቀር፣ በተቻለን አቅም መጥፎ ነገር ባለማስረዳት፣ በመጥፎ ነገር ባለማሳየት፣ መጥፎ ነገር ቦታ ባለመሄድ። ልጅ ምንድነው የቤተሰቡ ነገር ነው። ሁሉም ነገር የሚማረው መጀመሪያ ከቤት ነው የሚወጣ። ሁሉም ነገር ማለት ከቤት የተማረው ነገር ነው ጎረቤት የሚያሳየው መንደር የሚያሳየው ሀገር ለሀገር ተረካቢ መሆነ ማነው። እና በተቻለን አቅም ልጆቻችን በተቻለን አቅም የራሳችንን ነገር አስተዋጽኦ እናደርግ። እግዚአብሔር አምላክ የራሱን ስራ ይሰራል፣ እኛ ደግሞ የራሳችንን ስራ መስራት አለብን። እነሱን ሲያድርጉ ደግሞ የራሳቸውን ኃላፊነት በራሳቸው ላይ እንዲወጡ ማድረግ፣ እንዲጠነቀቁ ማድረግ፣ እንዲረዱ ማድረግ። ያለንበት ሁኔታ ስለ ኢኮኖሚ ሊሆን ይችላል፣ ስለ ሁኔታ፣ ስለ ሶሻል ሁኔታ ላይፍ ሊሆን ይችላል፣ በቅ ያለንበት ኮንዲሽን ሊሆን ይችላል፣ በሚረዱበት መጠን መስረዳት እንጂ መቼስ ህፃን የተወለደ ዛሬ የተወለደ ወይም አንድ ወር ሁለት ወር የሆነው ሰው ህፃን ልጅ ያው ስጋ ያልተቆረጠ ስጋ ያው ብላ ብለን ዋጣው ብለን አንሰጠው። ፍራፍሬ ቢሆን ቆርጠን እንዲወጠው እንዲያንቀው አድርገን ነው አቋራርጠ ምንሰጠው። አይምሯቸውም ደግሞ በሚቀበለው መልኩ ሀሳባን ስንገልጽ ስንናገርም፣ ስንቀጣም፣ ምንም ስናደርግ ይሁን በሚረዱበት መጠን አይምሯቸው ይቀበላል፣ አይቀበልም፣ ይሄ ያንቀዋል፣ አያንቀውም፣ ይጎደዋል፣ አይጎዳውም ብለን ምግብ ስንሰጣቸው እንደምንሰሰትላቸው ሁሉ አይምሮ ደግሞ በጣም ወሳኝ ነገር ስለሆነ አይምሮ ላይ መስራት አለብን ብዬ ነው የማምነው። እና እናታችን ያው መጥፎም ነገር ቢናገሩ መጥፎ ነገር ቢሰሩም ልጃቸው ነች። ቢሆንም ግን መጥፎ ነገር ስለተናገሩ በጣም ብዙ ሰው ተቀይሞ ነበር። በፈጣሪ ደሞ ላይ መናገሯ እኔ በራሴት በጣም ተሰምቶ ነበረ። ያው መጨረሻ ላይ ግን ይቅርታ ብለዋል። እንግዲህ እግዜር አምላክ ይቅር ይበላት። ዋናው ነገር ደግሞ ይሄ ነገር ልጃቸው ብቻ ሳይሆን እግዜር አምላክ ሄደው ከአባታችን ከአባቶቻችን ንስሐ አባት ካላቸው ደግሞ ከአባቶች ጋር ሄደው ንስሓ መግባት አለባቸው ባይነኝ ምክንያቱም እንደዚነ ነገር ደግሞ ከምንናገረው ነገር ሁሉም ነገር ሀሳብ ይመጣል እንናገረዋለን ወደ ተግባር ነው የምንቀይረው ማል ያ ነገር ደግሞ እግዚአብሔር አምላኬ ቅር እንዲለን ልጆቻቸው ብቻ ሳይሆን እግዚአብሔር አምላኬ ቅር በለን ዋነኛው ነገር ከእግዚአብሔር ጋር መታረቅ አለብን ባይነኝ ተስፋ መቅረት ደግሞ ማንን ሰው ተስፋ መቅረት ያለበትን ተስፋው እግዚአብሔር ነው እኛ ወጣወረ ሊገጥመን ይችላል ፈተና ሊገጥመን ይችላል። ከሁሉም ነገር ግን የሚያሳልፈን የሚያስችለን የምንወጣበትን መሰላ የሚያዘጋጅልን ማን ነው? እግዚአብሔር አምላክ ነው። ከኛ የሆነች አንዳችን ሰካ እንድማይክሮሰ የለም እና ያ ነገር ደግሞ በእግዚብሔር ላይ ተስፋ መቁረጥ ደግሞ በጣም ትልቅ ስህተት ነው። እግዚር አምላክ ይቅር መጨረሻ ወትን እግዚር አምላክ ያሳምረው። ልጅወትን ደግሞ እግዚር አምላክ በጠብና በሞገስ ያሳደግለውት ባይነኝ። ውድ ተከታታዮች ደግሞ ስለ አዳመጣችሁ በጣም እጅግ ግን መሰገነ ወደ አበዛባችሁ በጣም ይቅርታ። ያው ያለንበት ሁኔታ አለ። እናታችን በተናገሩት ላይ በጣም ስለተሰማኝ ነው ይህንን ሁሉ እንድናገር ያደረገ ይመል እና ስላዳመጣችሁ በጣም እጅግ አድርጌ ነው የማመሰግነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ባላችሁበት የእግዚአብሔር ሰላሙ ፍቅሩ መዘዘት ይበልልኝ። ሰላምና ፍቅር ለቅድስት ሀገራችን ለኢትዮጵያ የሆነ አሜን። አመሰግናለሁ። ሰላማችን ያብዛልኝ።